እኔ እኔ ከኃጢአት ማሰሪያ አይደለም የሚፈታችሁ የሚፈቷችሁ ካህናት አባቶች አሉ። ከአጋንንት እስራት ለመላቀቅ ግን የልጅነት ጥምቀት ብቻ በቂ ነው። ማመን በቂ ነው። ሰማንያ ሽብር ከፈል ብናስደግድ የኩባ ዘ ቤተሰቦች እንድትሰደር ታገር ከወንድማ እንድትጣላ ከሁሉም እንድታረግ እኔ ነ ከዛ በሶስተኛው ቀን ይበቃኛል ብዬ ቀረሁኝና የተቃጠለ ሰውነት ያለው ገላ እንዳለ ሰውነት ይዞኛል። ግን ሰውነቱ በሙሉ ተቃጥሏል። ከዛ ቆይ መድገም አለብኝ ብዬ ድጋሚ መጣሁኝ። አንደኛው ቀን ተጠምቄ ሁለተኛው ቀን እሳቸውን አየሁኝ። ልጆቹ እንዲብከነከኑ ነው የተደገምኩት። እንዴት ማለት ማብከምክ እንዴት ታብከነከኑ? እስኪ ንገረኝ፣ አስረዳኝ። ለወላጅ እንዳይታዘዙ፣ አንድ ቤተሰብ እንዳይስማማ፣ ሁለት ሶስተኛ ደግሞ እርስ በርስ እንዲቀጫጩ፣ እሺ አራት አራተኛ ደግሞ ስደት እንዲሰደዱ፣ ሀብት እንዳያገኝ አብራን ክርትነ ምንድናትን ዛር ቡዳ ጠንቋይ ምናምን፣ ደብተራ አባቡሌ ጃባቡሌ ምናምን ይፈልግኩም። በይሄ ሁሉ ሰራዊት እንዴት ነው አንድ ሰው ላይ ከብደም? አንተ ከብዶ፣ እሷ ቀላል መስላ ነው? እንዴት ይሄን። እኮ እሷም ወደ ሀገሯ ትመለሳለች፣ ወንድሟም ሰርቶ ይበላል። እንዴት ነው እኛ የምንለቅ ከዚህ? ይኸው እንግዲህ በኃያሉ መልአክ በቅዱስ ሚካኤል ስም አዛለው፣ በመብረቁ ቅዱስ ሚካኤል ስም አዛለው። ለቀቶታለ፣ ተዘጋጅ። ይሄ የቤተ ክርስቲያን ድምፅ ነው። መግለጥ የቤተክርስቲያን ተልኮ ነው። መፍታት የቤተክርስቲያን ተልኮ ነው። የኩላሊት ጠጠር ተብዬ ውዳሴ አሁን ውዳሴ ታውቃላችሁ፣ ውድ ነው። እዛ ታይቼ እዛ ራሱ ምንም እኮ የለባትም ተብዬ ነው። ጳውሎስ ነው ቅዱስ ጴጥሮስ ሽሮ ሜዳ ማለት ነው ትልቅ ሆስፒታል ነው። ግን አለብሽ ተብዬ ነው የተባለው። ከዛ ስመለስ ግን የለብሽም ነው የተባለው። ለረጅም ጊዜ ተንገላትቻለሁ፣ ለፍቻለሁ ከጸበል ግን አልወጣሁም። ተስፋም አልቆረጥኩም። አንድ ቀን ቅዱስ ሚካኤል ተስፋ እንደሚሰጠኝ አቅ ነበረ። እኔ በቅዱስ ሚካኤል ደግሞ አምን ነበር። በእውነት ነው የምነግራችሁ። ምንድን ነው ዛሬ ስራ ምንድን ነው? ቤተሰብ ውስጥ መበጥበጥ፣ መበጥበጥ፣ ሌላስ መበተን። እሺ፣ ብር ማሳጣት፣ ብር ማሳጣት። ፍሬ ከሌለው ከጨለማ ስራ ጋር ምን አታርጉ፣ አትተባበሩ። ነገር ግን ምን አድርጉት? ግለጡት። ይሄው ሲገለጥ አየዋቸው አይደለ? ነገር ነው ለቁጭ ብሎ ነበር፣ እንደ ድንጋይ ማለት ነው። ድንጋይ ነገር እዚህ ጋር የተሸከምኩ ወይ ተመትቼ የተሸከምኩ ይመስለኛል። እና ብድግ ብሎ ሲሄድ የሆነ ነገር ይታየኛል። እርጉም ናት። እርጉም ማለት ቤተሰብ በዚህ ዘመን በአጋንንት የመያዝ እድሉ ከፍተኛ ነው። ምክንያቱም አምልኮት እግዚአብሔር በእኛ ሕይወት ውስጥ ስለሌለ የምንሰግድበት የምንመረከክበት ስፍራ ለእግዚአብሔር በቤታችን ስላላዘጋጀን፣ ቤተሰብን በትን፣ አስጨንቅ ለልጆች ለቤተሰብ እንዳይታዘዙ ተብሎ የተላከው አጋንንት ቤተሰብን ሲቆጣጠር፣ ማታ የጸሎት ሰዓት ስለሌለ መንፈሱ ቀን ሲገባ ማታ አያዝም። አብሮ ምን ያደርጋል? ያስተኛል። ለጸሎት ስትቆሙ የመቆም ኃይል አይኖራችሁም በቃ እግር ይብረከረካል፣ ወገብ ይያዛል፣ አእምሮ ይበተናል። የሚታየ ምንድን ነው? መኝታ ብቻ ነው። ምክንያቱም እግዚአብሔር እንዲመለክ ስፍራ አላዘጋጅንም። በቤታችን ውስጥ የአምልኮ ቦታ ቢኖረን፣ ጠዋትና ማታ ብንሰግድ ብንጸልይ፣ ክፉ መንፈስ አብሮን ሊያንቀላፍ አይችልም። አንቀላፍተናል ማለት ነው ደግሞ እኔ ስሞት መጣፉን ሳሳያት ዲወን ቅጭትን ቅዱስ ገብርኤል ጠበል ረይታ አረከሰችብኝ ሰባተጭኖጠ ሰባተጭኖጠ

እና ወደዚህ ያረፈትክ እድል ያዝክ አእምሮ ያዝክ ህይወትን የቀማ ርኩስ መንፈስ፣ አጋንንት፣ ሰይጣን፣ የዛር ውላችሁ ወደዚህና ወደዚህና! ኦ ሚካኤል ዘምሩ ብድግ ብላችሁ። ኦ ሚካኤል ሊቀ መላእክት አታ እንዳንሞት፣ ወ እንዳን ሞት ተራዳን፣ አጽናን በእውነት። ኦ ሚካኤል፣ ኦ ሚካኤል

መልአከ ኃይል ሚካኤል ፍቅርና አድለን፣ ምሕረት ቅዱስ ሚካኤል በሉ አመስግኑ። ሰላም አድለን፣ ምሕረት ቅዱስ ሚካኤል የእኛ አባት ሚካኤል በሉ ና ወደዚህ አይነት ጥላ ዛር ቡዳ መተት ።

አድለን ምረት ቅዱስ ሚካኤል የኛ አባት ምረት አለበለዋ የኛ አባት ኦ ሚካኤል ኦ ሚካኤል ና በቅዱስ ሚካኤል እሰግድ አለሁኝ በስእል ቤት እሰግድ አለሁኝ አረጋጋኝ አለው በለኝ ሚካኤል ፍቅርና አድለን ምረት እዱስ ሚካኤል የኛ አባት ሰላም አድለን ምረት እዱስ ሚካኤል የኛ አባት ትልል በሉ አመስግኑ ሚካኤል ሚካኤልሊከመላይት አትንዳንወር እንዳንሞት ት አን ውነት ለለእ እንዲህ ነው እንግዲህ የእኛ ድርሻ እግዚአብሔር ማመስገን ነው። የጠላትን ኃይል የማሰርና የመቀጥቀጥ በምረቱ ስፍራ አምጥቶ የማዋረድ የመሸኘት ስራ የማን ነው? የማን ነው?

የወንድሟ ሚስት ከቤተሰብ ነው የመጣኸው። ከወንድሟ ሚስት ማለት ምንድን ነው? የአርሴው አልገባኝም። አርሴ እኔ አለ ነው። ከአርሴ ነው የመጣኸው? የሳብኩት ስብ አመጣ ይመን ዛሩ ነው ፈለግኩም ብለው ምንድን ናችሁ? ስራችሁ ምንድን ነው? ዛር ስራ ምንድን ነው? ቤተሰብ ውስጥ መበጥበጥ። ሌላስ? ብር ማሳጣት። ብር ማሳጣት መልስ አብለ አዘጋጅ ሳጣት ተዘጋጅ። በኢየሱስ ክርስቶስ። ሌላ ሌላ የልጆቹ አሳንታ ሰብስብ። አልኩ እኮ መሰብሰብ። በል ሰብስብ ነው በኋላ ስራ ድግምት ነኝ። ድግምት ምን በቤተሰብ ቆይቼ ነው። በቤተሰብ እኮ ቤተሰብ ልጆቹ እንዲብከነከኑ ነው የተደገምኩት። እንዴት ማለት ማብከንከን፣ እንዴት ነው የምታብከነክነው? እስኪ ንገረኝ፣ አስረዳኝ። ለወላጅ እንዳይታዘዙ፣ አንድ ቤተሰብ እንዳይስማማ፣ ሁለት ሶስተኛ ደግሞ እርስ እርስ በርስ እንዲቀጫጩ፣ እሺ፣ አራት አራተኛ ደግሞ ስደት እንዲሰደዱ፣ ሀብት እንዳያገኝ፣ አብራን ክርትነ አዎ፣ ይኸው እንግዲህ ቤተሰብ በዚህ ዘመን በአጋንንት የመያዝ እድሉ ከፍተኛ ነው። ምክንያቱም አምልኮት እግዚአብሔር በእኛ ሕይወት ውስጥ ስለሌለ የምንሰግድበት የምንመረከክበት ስፍራ ለእግዚአብሔር በቤታችን ስላላዘጋጀን፣ ቤተሰብን በትን፣ አስጨንቅ ልጆች ለቤተሰብ እንዳይታዘዙ ተብሎ የተላከው አጋንንት ቤተሰብን ሲቆጣጠር፣ ማታ የጸሎት ሰዓት ስለሌለ፣ ናተ ናርዚ ማታ የጸሎት ሰዓት ስለሌለ ከኔ ጋር ናችሁ። መንፈሱ ቀን ሲገባ ማታ አያዝም፣ አብሮ ምን ያደርጋል? ያስተኛል ለጸሎት ስትቆሙ የመቆም ኃይል አይኖራችሁም። በቃ እግር ይብረከረካል፣ ወገብ ይያዛል፣ አእምሮ ይበተናል። የሚታየ ምንድን ነው? መኝታ ብቻ ነው። ምክንያቱም እግዚአብሔር እንዲመለክ ስፍራ አላዘጋጀንም። በቤታችን ውስጥ የአምልኮ ቦታ ቢኖረን ጠዋትና ማታ ብንሰግድ ብንጸልይ፣ ክፉ መንፈስ አብሮን ሊያንቀላፍ አይችልም። አንቀላፍተናል ማለት ነው። ልጆቻችን አንልታዘዝ ሲሉ ምንድነው እኛ መፍትሄ ብለን የምንወስደው? ዱላ አለ። ዱላ አይደለም ነው ነው አይደለም። አረ እንደውም ዘንድሮ ይሻላል፣ እዚህ ዘመን ይሻላል። የቀደሙት ደግሞ በበርበሬ ነበር የሚያጠኑት፣ በበርበሬ ነበር የሚያጠኑት። ማነው ይህን ያደረገ በቤተሰብ ሰብ ላይ ያለው የቤተሰቡ ዛር? ምንድነው የሚያደርገው በቃ ልጅን ይቀጠቅጣል? ልጅን በማስለቀስ በመምታት ግብሩን ያገኛል ማለት ነው። ታዲያ ልጅን ስትቀጡ እናንተ የቀጣችሁ ይመስላችኋል፣ ግን እናንተ አደላችሁም። ውስጥ ያለው ነው የቀጣው፣ ውስጥ ያለው ነው የቀጣው። እሺ። አቤት። ልጆች እንዳይታዘዙ፣ ልጆች እንዳይታዘዙ። ከዛ ሞትኩ እኔ እኔ ስሞት ልጄ አይቆ ይወለ አሁን እኔ ስለመጣፍበት አይደለም። ማውረው ስለአንተ ተንኮልና ሴራ ብቻ ነው፣ እና ተንኮሌን ጭምር ነው ማውረው። እኔ ሞት ሲሞት መጣፉን ለልጅቷ ሳይ ደብተራውነ። አዎ፣ እሺ፣ ዋና አጋኑት ሊያቀው አዎ ከዛ ልጅቷ ወንቅሸት ገብርኤል ሄዳ ማለት ነው ሚስጥሩን እንዲበካከንብኝ ቤተሰቦቿ ሰላም እንዲሆኑብኝ አደረገች። ወንቅሸት ገብርኤል አዎ። ከዛ ስትመጣ ደግሞ እኔ ስሞት መጣፉን ሳሳያት የወንቅሸትን ቅዱስ ገብርኤል ጠበል ሬታ አረከሰችብኝ። እኔ ምን ላድርግ ታዳ? ከዛ ደግሞ እኔ ልጅ አባት ሲሞት መጣፉን ስጪ ስላት እኔ አላየሁልም ገብርኤል ሂድና ጠይቅ ስትለኝ ሰማንያ ሽህ ብር ከፈልኩና አስደገድኩ። በአ ቤተሰቦቿ እንድትሰደር ታገር፣ ከወንድሟ እንድትጣላ ከሁሉም እንድታረግ እኔ ነኝ። እንደዚህ አባቶቻችን ለምትመለከቱት ገድላትን አዘጋጅተው፣ መጽሐፍ ቅዱስን አዘጋጅተው፣ ስንክሳሩን አዘጋጅተው እናንተ ከአጋንንት እስራት እንድትፈቱ እዚህ ያሉ የመብረቁ ቅዱስ ሚካኤል አገልጋዮች እንዳዘጋጁት ሁሉ፣ ደግሞ ሌላ ደግሞ አሳሪ አለ። በውጭ ያለ አይደለም፣ በዙሪያ ያለ ማለት ነው። ከኔ ጋር ናችሁ፣ ሩቅ ያለ አይደለም። እኚህን የመሰሉ አባቶችን፣ ካህናትን፣ ዲያቆናትን፣ ወንድሞችን እግዚአብሔር ሰጥቶናል። እንድንፈታ ደግሞ አለ፣ እዛ አሳሪ ደግሞ አለ። ከኔ ጋር ናችሁ። መርብበተ ሰለሞን አውደ ነገስቱን ይሄ የመጽሐፈ ቆጵርያኖስ መልካ ሳት ማይልን ሳት ማይልን ከግር ጥፍር እስከ ራስ ጸጉሩ እስከ ራስ ጸጉሩ የሚያመሰግን አገልጋይ ያለ ታውቃላችሁ እንዴ? እንግዲህ በቤተሰብ ውስጥ ያለ እዚህ ያሉ ሊቃውንት አባቶች፣ ካህናት፣ ወንድሞች ዲያቆናት ምንድን ነው የሚያደርጉት? ክርስቶስን ከግር ጥፍር እስከ ራስ ጸጉሩ ያመሰግናሉ። ቅዱሳኑን ያመሰግናሉ። ጻድቃኑን ያመሰግናሉ። እናንተ እንድትድኑ ይጠሯቸዋል። ይሄን ስፍራ አዘጋጁላችሁ እንድትፈወሱ ደግሞ የሚያስራለ ደግሞ የሚያስር አለ፣ የሚያስር ደግሞ አለ። እሺ፣ አሁን ትሄዳላችሁ፣ ትቆያላችሁ። ብራችን ከተመለሰልን እንሄዳለን፣ ብሬ ካልተመለሰ ግን አልሄድም። ድርድር ማለት ነው ድርድር ሳይወድድ እኔ ወንድሟንም ዳ እሷንም ከሀገሯ ስለቅቄያታለሁ። ስለዚህ እንዴት ነው እሷ ብሬ ከተሄድ እኮ እሷም ወደ ሀገሯ ትመለሳለች፣ ወንድሟም ሰርቶ ይበላል። እንዴት ነው እኛ ምንለቅቀ? ከዚህ ይው እንግዲህ በኃያሉ መልአክ በቅዱስ ሚካኤል ስም አዛለሁ። በመብረቁ ቅዱስ ሚካኤል ስም አዛለሁ። ለቀህ ትወጣለህ። ተዘጋጅ ተዘጋጅ እቴራለሁ፣ ትቆያለህ? እሄዳለሁ። ተዘጋጅ አፍ ላይ እልል ብራችሁ አታመሰግኑም። እኔ ታዲያ ይኸው በሊቀ መላኩ በቅዱስ ሚካኤል ስም ታዞ የማይለቅ አጋንንት የለም። ሜጅ አውቀኑ ነው። ብር ነው የፈለገው? አይቻልም። ተዘጋጅ አፍ ላይ በኢየሱስ ክርስቶስ ስም በድንግል ማርያም ስም ቅዱስ ሚካኤል ስም

ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ምን ተሰማሽ? እኔ የሆንኩትን አላወቅኩት፣ ምን እንደሆነ ልጅ እንታቅፍ ያነበር ምን እንደሆነ ባላወቅኩ። ከየት ጋር ነው መጣሽ? እዛ ጋር ነበር የተቀመጠ እኮ። እንዴት መጣሽ እዚህ ጋር? እኔ አላወቅኩም የመጣሁ፣ እኔ አላወቅኩም እንዴት እንደመጣ። አሁን እዚህ እኮ ቤተሰብ መጥመጥ ምናምን እያልሽ ነበር፣ ብር ፈልጋለሁ እያልሽ አለበት፣ ሊሆን ይችላል። እኔ ምንም ነገር ያወቅኩት ነገር የለኝም። ፍሬ ከሌለው ከጨለማ ስራ ጋር ምን አታርጉ፣ አትተባበሩ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። ነገር ግን ምን አድርጉት? ግለጡት። ይሄው ሲገለጥ አያችሁ። ዛሬ ሲገለጥ አላያችሁም? የአጋንንት አሰራር ሲገለጥ አላያችሁም? ይሄ የቤተ ክርስቲያን ድምፅ ነው። መግለጥ የቤተ ክርስቲያን ተልዕኮ ነው። መፍታት የቤተ ክርስቲያን ተልዕኮ ነው። እኔ እኔ ከኃጢአት ማሰሪያ አይደለም የሚፈታችሁ፣ የሚፈቷችሁ ካህናት አባቶች አሉ። ከአጋንንት ስርዓት ለመላቀቅ ግን የልጅነት ጥምቀት ብቻ በቂ ነው። ማመን በቂ ነው። እየሰማችሁ ነው። ማመን በቂ ነው በቃ። እልል ብለሽ አታመሰግኝም? ለእኔ ደረሰላችሁ። ለሁላችሁ የሚረስላችሁ ቅዱስ እግዚአብሔር ስሙ ተመሰገነ። ለዘላለም ለዘላለም አባታችን አረ ጥቂቷንም ዘመን አገልግዬ ኬርኩ በቂ ነው። የዘላለም ውስጥ እዚህ ምድር ላይ ይቅርብኝ። ግን ኧረ ተይ ተይ፣ እግዚአብሔር ያክር። እስኪ ነው እዚህ ተዘጋጁ፣ ሁላችሁ ተዘጋጁ። በይ ነው የምትፈልጉ ጠቅላላ ሁላችሁ፣ በይ ነው የምትፈልጉ ጠቅላላ ሁላችሁ፣ እየሰማችሁ ልጅቷ በጣም ኃይለኛ ናት። ጸሎት ምኗ በቃ ከምባል በላይ ናት። እርጉም ናት፣ እርጉም ማለት ጸሎቷ ምኗ በጣም አሰቃይታ ናለች። ጸሎት አሰቃየ ስግደት ምንም በቃ ያቀረንን ገባ ሰኔ ጎሎንጎት ጸበል ትረጫለሽ። አሁን እሺ በሀያሉ መልአክ በቅዱስ ሚካኤልስ የምትሸኙት አይነ ጥላ፣ ዛር፣ ቡዳ፣ መተት፣ ድግምት የቡዳ መንፈስ ያደፈትክ ያደፈትክ መተት መተት ናረዚ ድግምት የቡዳ መንፈስ ናረዚ ተዘጋጅ ተዘጋጅ ሁላችሁ ተዘጋጅ ተዘጋጅ ትረግ ሁላችሁ ትናረዚ ሰብሰብ ሰብሰብ በድንግል

የእኛ ቅዱስ ሚካኤል እንደዚህ ይፈውሳል። የእኛ ጌታ እንደዚህ ያድናል። ቀለለሽ፣ አንቺስ ባክሌ ላይ የሆነ ነገር ነው። ጥቅሽ ላይ ቁጭ ብሎ ነበር እንደ ድንጋይ ማለት ነው። የሆነ በቃ ድንጋይ ነገር እዚ ጋ የተሸከምኩ ወይ ተመትቼ የተሸከምኩ ይመስለኛል። እና ብድግ ብሎ ሲሄድ የሆነ ነገር ይታየኛል። አሁን የዚህ አገልግሎት ፍሬ ምንድን ነው? ይኸውላችሁ፣ የሰማችሁ ነው። ብድግ ብሎ አይዛችሁ፣ ብድግ ብሎ አይዛችሁ ከአጋንንት ስራት ነጻ መውጣት ብቻ አይደለም። ተልእኮ መሆን ያለበት እየሰማችሁ ነው። ከመናፍስት መጽዳት ብቻ በቂ አይደለም። ንስሓ ገብተን ከማን መታረቅ አለብን? ከማን ንስሓ መግባት አለብን? አንድ አባቶቻችን ካህናት እግር ስር ቁጭ ብለን ተምረን ለስጋው ደግሞ መዘጋጀት አለብን። መጾም አለብን። እቤታችን ውስጥ የምንበረከክበት የምንጸልይበት የጸሎት ስፍራ ማዘጋጀት አለብን። ወደ እግዚአብሔር አብዝተን መቅረብ አለብን። እንደ እግዚአብሔር ሐሳብ መኖር አለብን። እየሰማችሁ ነው። በቃ አሁን የክፋት አለው እ ጠንቋይ ቤት ሄዶ አልኳችሁ፣ አስማት ልስጣችሁ አልኳችሁ፣ ሌላ ነገር ነገርኳችሁ። በቃ እግዚአብሔር ለዚህ አገልግሎት ጠራኝ። ና አለኝ፣ ና አለኝ። ከጠፋውበት ማንነቴ አመጣኝ። የጠፋው ሰው ነበርኩ። እግዚአብሔር የጠፋ እነ ሙሴ ጸሊም፣ አባ ሙሴ ጸሊም እነ ሳውሉን የጠራ አምላክ ዘንድሮም አይጠራም እንዴ? በዚህ ዘመን የጠፉትን አይመጣም? በቃ ያመጣል። ስራውን ቢሰራ ማን ነው የስራው ባለቤት ማን ነው? በቃ እኔ ደግሞ እቃው ነኝ፣ አገልጋዩ ነኝ። ተናገር ያለኝን እናገራለሁ። እናንተ ወደ ቤተክርስቲያን እንትቀርቡ፣ ንስሓ እንትገቡ፣ እንትሰግዱ ደስ አላላችሁም? በሃይማኖታችሁ አልኮራችሁም? በእኛ ሃይማኖት አጋንንት ይወጣል። አሁን እኮ መናፍቁ የራሱን ስራ በየአዳራሹ እየሰራ አጋንንትን ማስወጣት የነሱ ብቻ አስመስለው ማለት ነው። በእኛ ቤትም ይወጣል፣ ይሸኛል። በየጸበሉ ያለው አገልግሎት ይሄ ነው። ስለዚህ መተኛት የለብን መንቃት አለብን። ማን ይመስገን? ማን ይመስገን? እንግዲህ አገልግሎቱ ይቀጥላል ለእግዚአብሔር ፍቃድ ምስክርነትም ደግሞ ሰጥታችሁ ነው። አሁን ላይ ዛሬ ምስክርነት ትሰጣላችሁ። ነው ቆያት ሄዱ። አዎ እንግዲህ ቅዱስ ሚካኤል መቼስ ይቆያል እንጂ ማለት ነው። ሰው ትዕግስት የለውም። ትዕግስት ስለሌለን ብቻ ማለት ነው። ትዕግስት ስለሌለ ለምን አሁን አልሆነልንም እንላለን። እኔ አሁን ብዙ ጊዜ ስሰቃይ መቼም ብዙ ሰው ሊያየኝም ይችላል። ብዙ ጊዜ እሰቃያለሁ። ሐኪም ቤት ሄዳለሁ። ጸበል ሄዳለሁ ምንም ሐኪም ቤት ስሄድ እንደው የተወሰነ ሐኪም ቤት ስሄድ ምንም የለም ይላል። የሆነ ኢንፌክሽን ተብዬ ከሄድኩ የለም እኮ ምንም ነገር ብሬን ከጨረስኩ በኋላ ማለት ነው። እንደገና ደግሞ የኩላሊት ጠጠር ተብዬ ውዳሴ አሁን ውዳሴ ታውቃላችሁ ውድ ነው። እዛ ታይቼ እዛ ራሱ ምንም እኮ የለባትም ተብዬ ነው። ጳውሎስ ነው ቅዱስ ጴጥሮስ ሽሮ ሜዳ ማለት ነው። ትልቁ ሆስፒታል ነው። ግን አለብሽ ተብዬ ነው የተዳከው። ከእዛ ስመለስ ግን የለብሽም ነው የተባለው። ለረጅም ጊዜ ተንገላትቻለሁ፣ ለፍቻለሁ። ከጸበል ግን አልወጣሁም። ተስፋም አልቆረጥኩም። አንድ ቀን ቅዱስ ሚካኤል ተስፋ እንደሚሰጠኝ አቅ ነበረ። እኔ በቅዱስ ሚካኤል ደግሞ አምን ነበር። በእውነት ነው ምነግራችሁ። ያው ሚካኤል ከተጀመረ ጀምሮ እየለፋው ነው። ይሄ ምልክት ግን አግኝቼው አላውቅም፣ አላውቅም። በእውነት ነው ምላችሁ። ቅዱስ ሚካኤል ሲደርስ ግን ሳይመሸ ምድር አምላክ ነው። እውነት እግዚአብሔር ይመስገን። ቅዱስ ሚካኤል ደርሶልኛል። ለእናንተ የሚድረስላቸው አመስግኖለኛል። እግዚአብሔር ስም የተመሰገነ ይሁን። አመሰግናለሁ። ለእኔ ቅዱስ ሚካኤል ብዙ ነገር አድርጎልኛል። ልጄ የማይሰማም ነበር አሁን ይሰማል። ግን ጨርሶ የማረው በሉልኝ። እኔም ኩላሊት ጠጠር ያመኛል። ከአንዴም ሶስቴ ወጥቷል፣ በጨረርም በመድኃኒትም። በመጨረሻው ግን ጸበሉ ስጠጣ ፈውሶኛል። ኩላሊት ጠጠር የለም። አሁን ልጄ ጨርሶ የማርሽ በሉልኝ፣ ጨርሶ የማርሽ በሏል። ዛሬ ስመት መሰገነ ነ። እሺ እንዴት አደራችሁ? እኔ እዚህ ስመጣ ዝብርቅርቅርቅርቅ ባለ ህይወት ነው የመጣሁት። ልጄም ታማ ነበረ፣ ሜዳ ላይ ነበርኩኝ። በቃ በተዘበራረቀ ህይወት ነው የመጣሁት። ግን እግዚአብሔርን አምኜ እዚህ ስለነበርኩ እግዚአብሔር ልጄንም ፈቶልኛል። ቶንሲል በጣም ታማሚ ነበረ፣ ፈታልኝ። አራት ወር አምስት ወር ነው የተጠመቅኩት። አሁን ደግሞ የመጨረሻ ተጋለጠ፣ ያልተጋለጠም አለ። በርቱ ሄድኩ ስላለ ብቻ ሂዷል ብላችሁ አትተኙ። እግዚአብሔር ስምህ የተመሰገነ ይሁን። ስክረት አለ። እሺ፣ ክብርና ምስጋና ለቅዱስ ሚካኤል ይድረስልኝ። የቅዱስ ሚካኤልን ጸበል የማቀው ገና አዲስ እንደሆነ ነው። ግን አንድ ቀን መጥቼ ተጠምቄ አልቻልኩትም፣ በዛው ቀረው ማለት ነው። ከዛ በጣም ቤት ውስጥ ይጨንቀኛል ከጠዋት ያነሳው ልጆቼ ከትምህርት ቤት እስከሚመጡ መተኛት ነው ስራዬ። መጸለይ አልችልም። በቃ አባታችን ካልኩኝ ይበቃል። ከዛ በቀደም በ እንደምንም ብዬ መጣሁኝ። መጥቼ ተጠመኩኝ። አንደኛው ቀን፣ ሁለተኛው ቀን ስጠመቅ አባ በመስቀላቸው እኔ ምን እንደሆነ አላቅም ስንት ሲሉ አየሁኝ። ከዛ በኋላ በጣም ሰውነቴ በቃ ይር በደበደ አላላቅም። ቅዝቃዜ ነው ብዬ ማለት አልችልም። በጣም ከዛ እሳቸው በመስቀላቸው ዳበሱኝ። ወደ ቤት ሄድኩኝ፣ አጥማቂው ማለት ነው። ከዛ ሶስት ቀን ብቻ ሞላሁና አሁንም መምጣት አልቻልኩም፣ በዛው ቀረሁኝ። ከዛ በህልሜ ምን አየሁኝ? የሆነ በጣም የተ ሰውነቱ ተቃ አስጮሆኛል። የዛን ቀን ብቻዬን ነው የመጣሁት። በደንብ ውስጤም ገብቶታል ጮክ ያለውኝ። ከዛ በሶስተኛው ቀን ይበቃኛል ብዬ ቀረሁኝና የተቃጠለ ሰውነት ያለው ገላ እንዳለ ሰውነቴ ይዞኛል፣ ግን ሰውነቱ በሙሉ ተቃጥሏል። ከዛ ቆይ መድገም አለብኝ ብዬ ድጋሚ መጣሁኝ። አንደኛው ቀን ተጠምቄ፣ ሁለተኛው ቀን እሳቸውን አየሁኝ። ከዛ በኋላ በደንብ መፀለይ ጀመርኩኝ። እግዚአብሔር ይመስገን ቅዱስ ሚካኤል ብዙ ነገር አድርገውልኝ፣ ስለት ራሱ መናገር አልችልም። በቃ ስለቱን መመስከር አልችልም። ሁለት ስለት አለብኝ አሁን ቆሜ መስመስከር አልችልም። በቃ እፈራለሁኝ። አሁን የቆምኩት የቅዱስ ሚካኤልን ታሪክ መመስከር ስላለብኝ ነው። ቅዱስ ሚካኤል አሁንም ክብር ምስጋና ይድረሰው። ለጠሩት ሁሉ ከመሬት ነው የሚያነሳው፣ ከወደቁበት ነው የሚያነሳው። በእውነት እኔ ቅዱስ ሚካኤል ብዙ ነገር አድርጎልኛል። አሁንም ከደጃ አታጥፋኝ ብዬ ነው የምጸለየው። ክብር ምስጋና ይድረሰው።